አፓርትመንት ከመግዛቱ በፊት እነዚህን አምስት ነጥቦች በሚገባ ያስተውሉ። አንደኛ፣ ሕጋዊ ሰነዶችን በሚገባ ያረጋግጡ። የመሬት ምዝገባ፣ የባለቤትነት ደረሰኞችና የመሬቱን መብት በሚገባ ያረጋግጡ። እነዚህን ደረሰኞች ኃላፊነት ከተሰጠው የመንግስት አካል ወይም ከሕጋዊ ጠበቃው ጋር በሚገባ ሰነዶችን ይመርምሩ። ሁለተኛ፣ የአፓርትመንት ጥራት ሁኔታ በጥቅል ይመርምሩ። የህንፃውን ጥራት የሳኒታሪ እንዲሁም የኤሌክትሪክ ዝርጋታ ጋር በተያያዘ ከባለሙያ ጋር በመሆን በሚገባ ይመርምሩ። ሳይቱ ላይ በአካል በመገኘት ወይም ባለሙያ በመላክ ተገቢውን ማጣራት ያድርጉ። ሶስተኛ፣ የክፍያ ሁኔታ ያረጋግጡ። ቅድመ ክፍያ እንዲሁም በግንባታው ሂደት የሚጠበቅበትን ክፍያ በሚገባ ያጥኙ። የተወሰኑ ክፍያዎች ካሉ ሁሉም በሚገባ በመመርመር ተገቢውን ጥንቃቄ ያድርጉ። አራተኛ ስለ ካምፓኒው ፕሮፋይል በደንብ ይመርምሩ። የቀድሞ ፕሮጀክቶችን በምን አይነት መልኩ ሰርተዋል፣ ምን ያህል ፕሮጀክትስ በሚገባ አስተላልፏል የሚለውን ያጥኙ። ከቀድሞ ገዢዎች ጋር ዝርዝር መረጃ ይጠይቁ። አምስተኛ አፓርትመንቱ ምን ምን ፋሲሊቲ ያሟላል? እራሱ ህንፃው ምን ምን ፋሲሊቲ ይኖረዋል? እንዲሁም በአካባቢው ላይ ምን ምን ተቋማቶች ይኖራሉ? ለምሳሌ ትምህርት ቤት፣ ሆስፒታል፣ የሃይማኖት ተቋማት የመሳሰሉትን ያሟላል ወይ የሚለውን በሚገባ በማስተዋል ይመርምሩ።